እሱማ የታወቀ ነው። ዝም ብላችሁ አታውሩ። ብቻ ልጆቼ ደህና ይሁኑ። እኔ ምንም ክፉ ነገር አልናገርም። ልጆቼ ብቻ ደህና ይሁኑ። ማሚ ለምን አንቺ ቤት ሄደሽ ረፍት አታረጊም? ለዲፍ ከሆነ ነው ያለው ለፍቅርም ደግሞ ቤዛ አለችው የሚሰራው። እማዬ እኔ ትናንትና ምንም ምግብ አልሰራውም። አዴ ናት የሰራችው። እሷ ናት የመረዘቻችሁ። በቃ ቤዛ አንቺ ሙንሽ አደ የተጠያቂ ናቸው። አሁን አይንሽን ማየት አልፈልግም። ሂጅና ቤቱን ጠብቂ። ቤዛ ሰምተሻል? የተባልሽውን ውጭና ከዛሽ ከማትረባ ጋር ሂጅና ቤቱን ጠብቂ። እንዴት እስካሁን አልመጣችም? ቆይ ምን ብላ ትመጣለች? አይኗን በጨዋጥባ ባይሆን ላሹ ልደውልና ከቤት እንዳያስወጣት ልንገረው። አዴስ እነዲህ እንዴት ሆኑ? እንዴት ናቸው? ፈጣሪ ይመስገን። አልሞቱም። ማሹ ለሞትም ይዳርጋል። እንዲህ እሱን ሳታውቁ ነው ከአደጋ ተመሳጥራችሁ ልጄ እንደዛ ያደረጋችኋት። እዚህ ትልቅ ትምህርቱ ሆነ። ግን እኮ እሺ፣ በቃ አታስቢ ይ ግን ደናል ደህና አይደለሁም። የኔ ህይወት ምናደ ቆይ፣ እስከ መቼ ነው አንድ ላይ ሆነን አንድ ላይ እንዳልሆነ ሰው ምንለያየ? ስንት ነገር ተነጋግረን ሱማውረ ተናጋዴ ግን በቃ አልችል ለአግባሽ ና አንድ ላይ ህይወት እንጀምር። እሺ የምታደርጊያቸው ነገሮች በጣም ይቀፋሉ። ተጠንቀቂ። ደግሞ እኔ በፍጹም እንደዚህ እንድታደርጊ አልፈቀደልሽም። እሺ ድቭ ድቭ ድቭ፣ ተኝቷል እንዴ ይህ ልጅ? ኮለን አይደለም ኧረ ትኩሳል። እንግዲህ ቤዛ ባሰበችው መልኩ ተንኮሏ ተሳክቶላታል። እንግዲህ በሚገርም ሁኔታ እንግዲህ አዴይንና መጀመሪያ እሷ የፈለገችው የነበረው ዴቭን ሳይሆን አዴይንና ፍቅርን ነበረ። ዴቭን በዚህ ልክ አላሰበችም ነበረ። መጀመሪያ ላይ ምግቡ የመጣው ለአዴይ ስለነበረ የመረዘችው ምግብ እንዲትበላላት የፈለገችው አዴይን ነበረ። መግደልም የፈለገችው አዴይን ነበረ። በዛ እንግዲህ ግን አዴይ እንደአጋጣሚ ሆኖ ፊት አምጪልኝ ብላ በኋላ ምግቡ ስትተዋው እንግዲህ እንዳያችሁት ለዴቭ አጎረሰችውና ከዛ በኋላ የተረፈውንም ይዞ ሂዶ ክላስ የበለዋለሁ ብሎ ክላሱ በላ ማለት ነው። በዛም እንግዲህ ለአዴ የወረወረችው አለሳካ ብሎ እዴ ብላ ያረፈ። ከዛ ሲቀጥል ደግሞ ፍቅርንም በምፈልገው መልኩ አገኝቻል ፍቅር እንደውም ለተንኮል ትተባበረኛለች ብላ ከእሷ ጋር ከፍዝቅ በምትልበት ሰዓት ላይ እሷኑ ራሷን መረዛ ቁጭ አረገቻት ማለት ነው። ለተንኮለኛም ተንኮለኛ ይበልጠዋል አይደለ እንግዲህ። ቤዛ ያው ማስትሬት አላት በሚገርም ሁኔታ ማለት ነው እና እንደዚህ አድርጋ በካክላ ቁጭ አደረገቻቸው ማለት ነው። ሰላም ውድና የተከበራችሁ የአዲ ቲዩብ ቤተሰቦቻችን እንዴት አላችሁ? እግዚአብሔር ይመስገን ከኛ ጋር ሁሉ ሰላም ነው። ቪዲዮውን ስጀምሩ ላይክ ማድረጋችሁን አትርሱ። እስከ መጨረሻው በማየት ሀሳብ አስተያየታችሁን በኮሜንት ላይ ስጡን። እንግዲህ በዛሬው ቪዲዮ ክፍል ይዘን መተናል፣ በአዲስ ቪዲዮ መተናል። እንግዲህ የዛሬው በጣም ከባድ ነው። ዴቭና ፍቅር እንዳያችሁት ሆስፒታል ውስጥ ገብተዋል። ከዛም እናትየዋን በጣም ነው የተናደደችው። ምንም አይፈረድም። እውነት ለመናገር በጣም ከባድ ነው። እንግዲህ ቤዛ እንደማያቅ እንዳልሰማ እንዳላየ ሰው እንትን እያለች ነው። ግን አደይ እሷ እንዲሆነች ያደረገችው ነገሩን ወደኋላ ፊት ትዛ ላላትም የነበረ ግን በቃ የሆነ ስታስታውስ ገባት ማለት ነው። መጀመሪያ ላይ ምክንያቱም አዴይን ራሱ ስትንከባከባት ነበር። አዴይ ምን ልስራልሽ፣ ምን ላግዝሽ፣ አንቺ ረፍ በይ፣ ምግቡን ልስራው፣ ጽዳቱ ላጽዳ እያለች አስተ ነበር። እናትየዋ እራሱ የፍቅር እናት እንዲህ ዛሬ በዛ ደሞ ምን ተገኝቶ ነው ይሆና፣ እንዴ ያለች እየሳቀች ነበረ እንዴ ያለችው ማልቀረ ተሳክቶላታል ማለት ነው። እንግዲህ አዴይና አዴ አዴ በጣም መልካም ብዙ ምኞቶችን እየተመኘ ከሷ ጋር እስከ መቼ ነው በሽሽግ በቃ የናፈቅሽኝ ነው። ስለዚህ የራሳችን ቤት ተከራይተን የራሳችን ቤት መጀመር አለብን። አንቺን አግብቼሽ ሚስቴ ማድረግ እፈልጋለሁኝ። ይሄ ሆኖ እስከ መቼ ድረስ እያላት እየጠየቃት ነበረ። በዛም ደግሞ ቆይ እንጂ ያወራነው ሌላ እኮ ነው፣ ስለዚህ ተረጋጋ፣ በዚህ በችኮላ በዚህ ፍጥነት ውስጥ የሚሆን ነገር የለም እያለችው አዴይም እንግዲህ ጊዜ እንዲሰጣት ለሁሉም ነገር በእርጋታ መሆን እንዳለበት ሁሉም ነገር በእርጋታ ሁሉም በመሆኑ የሚሆነው ነገር መሆን ስላለበት በዛ መልኩ እያስረዳችሁ ነበረ። እሱም እንግዲህ ከአንቺ ፈቃድ አልወጣም ማለት አንቺ ከአንቺ ፈላጎት የአንቺን ፍላጎት የአንቺን እንትን ለማክበር እኔ አልችልም፣ ግን ያው ቢሆንም እታገሳለሁ ችግር የለውም እችለዋለሁ የኔ ይሻላል እያላት ነበረ። እንግዲህ እርሜ ለቤዛ እንግዲህ ብክልክል አድርጋ ሆስፒታል ያስገብታቸዋል። በእርግጥ ምንም አይሆኑም፣ ቤዛም ማነው ፍቅርም ዴቭም ያው ይሻላቸዋል። ያው ግን ትንሽ መድኃኒቱ ስለቆየባቸው ምክንያቱም የበሉት ማታ ነው፣ የታዩት ጧት ላይ ነው። ትንሽ ስለረሰረጃቸው ያኔ ቶሎ ወደ ራሳቸው ለመመለስ ትንሽ ይከብዳል ማለት ነው። እንግዲህ እናትየዋን ዮሐን በዛም በቁጣ መንፈስ እንግዲህ ቤዛ እዛም ሆስፒታል ውስጥ አብራ ነበር፣ ሄደችው እና እትዬ ይህን ትናንት ምግብ አልሰራሁኝም ስለዚህ ትናንት እንዲያውም ምግቡን እንዲሰራ ያደረገቻት አውቃ ነው። በባለፈው እሷ ሰርታ እናትዮዋና ልጅቷን ልትበክላቸው ስትል እንደገና እንደሚነቃባት ነገር ዮሽንት ብላ ከፊታቸው ምግቡን አንስታ ይዛህዳ እንትን አለችው ማለት ነው። እንግዲህ በዛሬው ደግሞ ምግቡን ማናት አዴ እንድትሰራ አደረገቻትኝና ምግቡን አዴ ሰራችው ማለት ነው። መጨረሻ ላይ ግን መድኃኒቱን እሷ ጨማመረችው። ምክንያቱም ምግቡን የሰራው ማን ነው ሲባል አዴ ናት እና ምግብ ትናንትና እኮ እትዬ እኔ እኮ ምንም አልሰራሁም ምግብ። ስለዚህ ምግብ ነው የሰራችው አዴይ ስለሆነች የበከለችው አዴይ ናት አለኝ፣ ማለት ነው። ምክንያቱም እሷ ወደ አዴይ ነገርዮች እንትን ብላ የምትፈልገው ዋና ዋና አላማዋ አዴይን ከቤት ታባራለች፣ እሷ የቤት ውስጥ እዛው ሰራተኛ ሆና ነገሮችን እንትን ማለት ነው። እና ሆስፒታልም እንግዲህ ለእናትዬዋ እትዬ ይህን ነገር እኮ ያደርገችው አዴይ ነች፣ እንደት እንደዚህ ታደርጋለች እያለቻት ነበር። አንቺንም ሆነ አዴይንም ሆነ አሹንም እማምንበት ምንም ምክንያት የለኝም። ስለዚህ ውጭልኝ ያለቻት ከሆስፒታል አባረረቻት ከዛ መታ እንግዲህ ቤት አሹን ጥንብርቅሱን አውጥታ ነው ከቤት ያባረረችው ሴትዮዋ ቤት ስትመጣ ደግሞ አደይ ቤት አልነበረችም ለሊጋ ሄዳ ስለነበረ ያንን ስታጣ ደግሞ የበለጠ ነው የተናደደችው አሹም እንግዲህ በጣም አዝኖ አልቅሶ ነው የወጣው እኔም ሆነ አደይ ይሄቴ ይህን ነገር ልናደርገው አንችልም በፍጹም እንኳን ልናደርገው አናስበውም ግን ትዬ በዚህ ልክ እንደዚህ ከሆንሽ ያው በሴትዮዋም አይፈረድም ይሄ ነገር እንደዚህ ፈጠር መቼም ያው መጠር ማለት ከባድ ነው እና ልጆች ብቻ እንዴ ትረፉልኝ እንጂ ብላ ነው ያለችው ከዛም ሚዲያ ሹን አባረዋለኝ አሁን አዴ ደግሞ ወደ ሆስፒታል ለሊ ጋ በከለሊ ቤት እየመጡ ነው ሆስፒታል መታ አዴ ብንና ፍቅርን ተጠይቃለች ማለት ነው። አዴ እንግዲህ ሆስፒታል ስትመጣ በጣም ነው የደነገጠችው። ምክንያቱም እዛ በልክ ስላላየችው ድንጋጤም ስለነበረ ዴቪን እንግዲህ ሆስፒታል ውስጥ አልጋ ላይ በዛ መልኩ በጣም ተኝቶ የሆነ ማለት አስባጭቷል። በጽኑ ማን እንትን ውስጥ ሆኖ ስታየው በጣም ነው የደነገጠችው። በጣም ከባድም ነው ስሜቱ ግን ያው ምንም እንደማይሆን ተስፋለን። እስኪ እናንተስ ምን ታስባላችሁ? ምንም አይሆንም፣ ይወጣል። የቤዛም ተንኮል ይታወቃል፣ በእርግጠኝነት ነው ምላችሁ። አደይም ስለምትናገር ሲቀጥል፣ እሷም ነገር ይሹዋፋ ላይ ስለሚለይባት ተንኮላም ሊጋለጣል። በቀጣይ አዲስ ቪዲዮ እንመጣለን። እስከዛ ደህና ቆዩ።